ሰላም ጠነስጥልን ወደ ራሱ ስፖርት በኢትዮጵያ ቤተሰቦች እንደምን አድራችኋል? እንሆ የሐሙስ ማለዳ ስፖርት የሚለዩት ነው። እናንተ ማለሳችሁ ኔ ሚስተር ሩባ ሆናለሁ ማለት ነው። እስከ ፕሮግራማችን ቤተሰባችሁን ቆዩ። ምን ተሰሙ ለሊቱን እለቱ ላይ ምን ነገሮች ይጠብቃሉ የሚለውን ነገር በስፋት ነው የምንመለከተው። እናንተ ማለቻችሁን ቆዩ በሀገር ውስጥ መረጃዎቻችን ነው እንግዲህ ቅድሚያ መናረገው በኢትዮጵያ ዋንጫ ምክንያት ተቋርጦ የነበረው የሲቢኢ ኢትዮጵያ ፕሪሚየር ሊግ ዛሬ በሚደረገው ስድስተኛ ሳምንት ጨዋታዎች ዳግም ይጀምራል። እነሆ ሲዳማ ቡና መቀሌ ሰባ እንደርታ ዛሬ ዘጠኝ ሰዓት በአዲስ አበባ ስታዲ በሚያደርጉት ጨዋታ ነው መርሃ ግብሩ የሚጀምረው። ከዛ እያለ ደግሞ ነገ በተመሳሳይ መርሃ ግብሮች ይቀጥላሉ ማለት ነው ምናልባት በሀዋሳ ዩኒቨርሲቲም ነገሌ አርሲ ከደማ ከተማ ጨዋታቸውን የሚያከናውኑ ነው የሚሆኑ። በሀዋሳ ዩኒቨርሲቲ የፕሪሚየር ሊጉ አሁን ላይ ቀየድ እንዳደረገ ይታወቃል ማለት ነው። የመጀመሪያ አምስት ሳምንታት ጨዋታዎችን የተደረገበት አዲስ አበባ ስታዲየም እና ሀዋሳ የነበሩ ክለቦች በአሁኑ ሳ ላይ ተቀይረዋል። ሀዋሳ የነበሩት አዲስ አበባ፣ አዲስ አበባ የነበሩት ወደ ሀዋሳ ሂደዋል። ወልዋሎ ዓዲግራት ሀዋሳ ከተማ እዚሁ አዲስ አበባ ጨዋታቸውን ያከናውናሉ። ኢትዮጵያ ንግድ ባንክ ወላይታ ድቻ ከመቻል፣ ፋሲል ከድሬዳዋ በተመሳሳይ በአዲስ አበባ ጨዋታቸውን የሚከውኑ ሲሆን ኢትዮጵያ ቡና ከኢትዮጵያ መድ ቅዱስ ጊዮርጊስ ጋር እየወሳን አርባች ከተማ ከሸገር ከተማ፣ እንዲሁም ደግሞ ባህር ዳር ከተማ ከኢትዮ ኤሌክትሪክ በሀዋሳ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። ታዲያ ስድስት ሳምንት ኢትዮጵያ ፕሪሚየርሊግ ጨዋታዎች ከዛሬ ጀምሮ መከናወን የሚጀምሩ ናቸው የሚሆኑ ሌላው በሀገር ውስጥ ጉዳይ ሰሞኑ አነጋጋሪ የሆነ ጉዳይ ነው ከሴቶች ብሔራዊ ቡድናችን ጋር በተያያዘ በስፋት እየተነሳ የሚገኝ መረጃ አለ፣ አሁን ገደበ ጊዜ ወዲህ። ታዲያ ይህንን ተከትሎ ትናንትና የኢትዮጵያ ሴቶች እግር ኳስ አሰልጣኞች ነበር አስቸኳይ መግለጫ አውጥተዋል። ዋና ዋና ነጥቦቹን እንመልከትና የተነሰቱን ሀሳቦች እንዲሁም ደግሞ መግለጫው ምን ምን አካትተ ነበር የሚለውን ነገር እንመልከት። ተጫዋቾች ህግ እንዲጠየቁ ማገገሚያ እንዲገቡ ወይም በምክር እንዲመለሱ ውሳኔ አስተላልፈል። ፖሊ የእግር ኳስ አሰልጣኞች ማህበሩ እሱም ብቻ ሲሆን ደግሞ የጉዳዩን አጣሪ ምርመራ ኮሚቴ ተቃውሞ ወደ ስራ መግባቱ ተገልጿል። ፌዴሬሽኑ በጉዳዩ ላይ ተሳታፊ ሆነ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድ እንግዲህ አስጠንቅቋል ማለት ነው። ሙሉ መግለጫና ይዘቱን ወይም ደግሞ የውይይት ዝርዝሩን ስንመለከት ኢትዮጵያ ሴቶች እግር ኳስ አሰልጣኝ ማህበር ከሴቶች እግር ኳስ ተጫዋች ጋር በተያያዘ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫ አውጥቷል። የመንግስት አካላት ምላሽ እና የተሰጠው አቅጣጫ ጉዳይ ለሚዲያ ከቀረበ በኋላ በመንግስት አካላት ትኩረት ተሰጥቶት ሰሞኑን ሰፊ ውይይት ተካሂዶበታል። በመንግስትም ለዚያ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ ያስቀመጠበት ሲሆን የሚመለከታቸው ዋሎች አካላትንም ሰብስቦ እንዳወያየ ነው በመግለጫው የተገለጸው። በውይይቱ የተሳተፉት አካላት እንዳለ ኢትዮጵያ ገንኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስትር ኮሚሽን ስፖርት ኮሚሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር እንዲሁም ደግሞ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ አዘጋጆች እና ሌላ ባልደረቦች አካላት የተገኙበት ነበር። በጉዳዩ የተላለፉት ቁልፍ ውሳኔዎች፣ በስብሰባ ላይ ጉዳዩን የሚያጠረ መምራና ኮሚቴ ተቋቁሞ ወደ ስራ መገባቱን ተገልጿል። በዚህ ተግባር እንግዲህ ተሳታፊ የሆኑ ጉዳያቸው በማስረጃ የተረጋገ ተጫዋቾች ላይ በደረጃ የሚከተለው ውሳኔዎች እንደሚሰጥ ተመልክቷል። ለምሳሌ አሁን በህግ እንዲጠየቁ ማጋገሚያ እንዲገቡ በምክር እንዲመለሱ እነዚህ እነዚህ ናቸው። የፌዴሬሽኑ አቋም የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር እንግዲህ እርምጃ እንደሚወስድ ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱ አሳውቋል። እነዚህ ተጫዋቾች የተቀበለ ክለብ ላይ እርምጃ እንደሚወስድም አጽኖን በመስጠት ያስጠነቀቀበት ሁኔታ ነው ያለው። አስፈላጊ ሆነ ከተገኘ ፌዴሬሽን ሊጉን ለመዝጋት ዝግጁ መሆኑ ተገልጿል። የሴቶችን ሊግ ማለት ነው። ሁሉም የፕሪሚየር ሊግ እና ከፍተኛ ሊግ አድራሻቸውን ለፖሊስ እንዲያሳወቁ ጥብቅ መረጃ መመሪያ ተላልፏል። ሁሉም እንግዲህ የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች አድራሻቸውን ለፖሊስ እንዲያሳውቁ የታዘዙበት ሁኔታ የተጫዋቾችን ይሄ ኮንትሮል የሚያደርጉበትን ወይ ለመገምገም እና ድንገተኛ ፍተሻ ለማድረግ በታቀደ መሰረት እንደሆነ የተገለጸው ፖሊስ ኢንሳን በፈለጉበት ጊዜ እና ሰዓት በክለቦች ምክንያት መርሜር የሚያደርጉ ሲሆን የክለብ ባለቤቶች አሰልጣኞች፣ ነው በጉዳዩ ጋር ተያያዥነት ያላቸው አካላት እንደሚያነጋግሩ ተገልጿል። ማህበሩ አባላቱ እንግዲህ በሙሉ በመንግስት ለሚጠየቀው ጥያቄ ተባባሪ በመሆን ይህንን ሀገርና እግር ኳስን የሚቆረት ተግባር ለማጥፋት ጥሪ አቅርቧል። ማለት ነው በዚህ ሂደት ንጹ የሆኑ ተጫዋቾች ከላይ የሚደረግላቸው እንደሚገባ አስቧል። ማህበሩ ይህን ጎጂ ተግባር በጽኑ እንደሚያወግዝና ንጹህ ዜጋን ንጹህ እግር ኳስ ቤተሰቡ ሴቶችን እንዲኖሩ እንደሚሰራ አረጋግጧል ማለት ነው። ይህ የኢትዮጵያ ሴቶች አሰልጣኞች አስተዳሪ ሙያ ማህበር ነው መሰለኝ፣ ትናንትና ሁለት ይዞት የወጣው መረጃ ነው። ይህን የሚመስለው ማለት ነው። ክብራትና፣ እናንተ ስበዚህ ጉዳይ ላይ ያላችሁ አቋም ምንድን ነው? ከሰሞኑ መነጋገሪያ የሆነ ኢትዮጵያ ሴቶች ብሔራዊ ቡድን ጉዳይ እናንተ እንዴት አዘባችሁት የሚለውን ነገር ሀሳባችሁን አጋሩ። ወደ ባህር ማዶ መረጃዎቻችን ከማምራታችን በፊት በአራሱ ስፖርት በኢትዮጵያ የዩቲዩብ ገጽ ላይ ምርትና አገልግሎታችሁን ማስታወቅ የምትፈልጉ ካላችሁ በራችን ክፍት መሆኑን ለማንሳት እንወዳለን። ምክንያቱም ይህ በብዙ መንገድ ለሁሉም ተደራሽ መሆን የሚችል ጣቢያ ነው እና ይህንን ጣቢያ ተጠቀሙበት ዘንድ ግብዣችንን እናቀርባለን ማለት ነው። ሌላው በቀጥታ ወደ ውጭ ስፖርት ላይ መሮጆቻችን ነው የምናመረው። የአፍሪካ የአመቱ ምርጥ እንዲሁም ደግሞ የግሎባል ሶከር የአመቱ ምርጥ ይፋ የተደረጉበት ምሽት ነበረ። ከዛ ውጭ ከዝውውርና ከኮንትራት ማደስ ጋር ወደፊት የተሰሙበት ምሽት ነበረ። ሁሉንም በዝርዝር የምንመለከት ነው የሚሆነው። ቡካዮ ሳካን ቀዳሚ እናርግ። ቡካዮ ሳካን እንግዲህ በአርሰናል ቤት ያለውን ሁሉ ለማራዘም ከስምነት ማድረሱ ነው የተሰማው። የሀያ አራት ዓመቱ እንግሊዛዊ የአርሰናል ኮከብ ተጫዋች ቡካዩ ሳካ በመድፈኞቹ ቤት የሚያቆየውን አዲስ የኮንትራት ውል ለማራዘም እንደተቃረበ እንግዲህ በርካታ እንግሊዝ ሚዲያዎች እንዲሁም ደግሞ በፈረንሳይ ሚዲያ የምናውቀው ታማኙ ፋብሪ ሃዊኪስ ተጫዋቹ ከአርሰናል አካዳሚ ዋናው ቡድን ከተቀላቀለ በኋላ አስደናቂ ጊዜ እያሳለፈ ነው። በአርሰናል ደጋፊዎች የሚወደድ ሳካ እስከ ሰላሳ ድረስ በኤምሬትስ እንደሚቆይ አውቋል ሲል መረጃውን አጋርቷል። የአርሰናል አመራሮች እና ሳካ እንዲሁም ወኪሉ ለቀናት ሲያደርጉት የነበረው ውይይት በስኬት መጠናቀቁ ነው የተገለጸው። የተጫዋቹ ወኪል በመሆን እየሰራ የሚገኘው ኦሜጋ ኦቢሲ በኢንስታግራም ገጹ በቅርብ ቀን የሚል ጽሁፍ አጋርቷል። ቡካዮ ሳካም በሚካኤል አርቴታ የታሰነ ተጫዋች ተደርጎ ይታሰባል። ክለቡም በቀጣይ ቀናቶች እንግዲህ ሳካን ውል መፈረም ይፋ እንደሚያደርግ ተገልጿል ማለት ነው። ሌላው ተጫዋቾች ለማቆየት እየሰራን ነው ሲሉ ደግሞ የቀድሞ ታላቅ ተጫዋች የሆኑት በአሁኑ ሰዓት ደግሞ በክለብ ውስጥ በኃላፊነት እየሰሩ የሚገኙት ጆርጅ ኬሌኒ ኬናን ሊሊዝን በተመለከተ ሐሳባቸውን አጋርተዋል። ኬናን ወጣትና ተሰጦ ያለው ተጫዋች ነው። በሜዳ ላይ የሚያደርጋቸው ነገሮች የሚያስደስቱ ናቸው። ኬናን ኮንትራቱን ለማራዘም ተቀርቧል። እሱን ለማቆየት እየሰራ ነው። በቅርቡ አዲስ ነገር ይኖራል ሲሉ ነው ኬሌን አስተታችን ይሰጡ እንደሚታወቁ ተጫዋቹ እያሳየው በሚገኘው ድንቅ እንቅስቃሴ በርካታ ክለቦች ቀልብ የሳበበት ሁኔታ ለበርከት ላይ በርካታ የፕሪሚየር ሊግ ክለቦች እሱን ለማስፈረም በጥሩ ሁኔታ እየተንቀሳቀሱ እንደሆነ ይታወቃል። ታዲያ ይህንን ተከትሎ ምናልባት ቤሴ ኮንትራት ማራዘ ወይም ደግሞ አሁን ላይ ኬሌን የተናገሩት ነገር ትንሽ ከበድ የሚያደረግባሉ ይመስላል። ምክንያቱም ያለውን ሁኔታ ስንመለከት አብዛኞቹ እየደገፉት የነበረው አብዛኞቹ እየተመኙት የነበረው እና አብዛኞቹ እያሰቡት የነበረው በሌላ ሁኔታ እየሆነበት እና በሌላ መንገድ የተቀየረበት ሁኔታ ነው የሆነው። ሌላኛው እንግዲህ የሚላንና የማድሪድ ብሔራዊ ቡድን ኮከብ ተጫዋች የነበሩ ሪካርዶ ኢዛክ ሌፔክ አካል ስለ ኤስታቪዮ የተናገረውን ንግግር አለ። ኤስታቪዮ አድናቆት የቻለው ገና በ18 ዓመቱ በዚህ ደረጃ ለብሔራዊ ቡድን መጫወት በመቻሉ እና የተለየ ነገር አስገራሚ ተጫዎች በመገኘቱ እንዲሁም ደግሞ ግራ ግሩፕ በመታት የተሞላ ምን ማድረግ እንዳለበት የሚያቅ ተጫዋች እንደሆነ በመመልከቴ ለአሞካሾው ለመሰግ ነው፣ ሊኮራበት ይገባል ብሏል ይህ ሃይማኖቱን የሚወድ መሆኑ ከሁለም ተጫዋች ይለየዋል ምርጥ ተጫዋች አግኝተናል በአቸኒቲ ስር መሰልጠኑ ደግሞ የበለጠ አስደስቶኛል ጥሩ ባህሪ ያለው መንከባከብ አለብን በከባድ ሊግ በእንግሊዝ ብቃቱ እያሳየ ነው በጊዜ ሂደት ይችል ሰላቅ ተጫዋች ይሆናል የወጣበትም ገንዘብ በጣም ትንሽ የሚባል ነው ሲል እንግዲህ ካካ ሃሳቡን የሰጠበት ሁኔታ ነው ያለው የጣሊያን ሴራ የተዳከመው በአሰልጣኞች ምክንያት ነው ሲሉ እንግዲህ ደግሞ የሮማው አንገፋ አሰልጣኝ ጆኖ ፒሪ ጋስፔሬኒ ተናግረዋል። ሴሪያን በተመለከተ ሀሳባቸውን የሰጡት የሮማ አሰልጣኝ ጋስፔሬኒ ክለባቸው ክለቦች የገንዘብ ችግር እንዳለባቸው የገለጹ ሲሆን የጣሊያን ነገር ኳስን የሚወዱ ሰዎች አሉ እኛ የሚጠበቅበት ነገር ማድረግ የጣሊያን ሴሪያ የተደከመውን አንስቶ ወደ ትልቅ ደረጃ ማድረስ ነው ብለዋል። በአሰልጣኞች ምክንያት ነው። በሊጉ የሚገኙት አብዛኞቹ አሰልጣኞች ተመሳሳይ የሆነ የጨዋታ እቅድ ተገብራሉ በእንግሊዝና በስፔን የሚገኙ አሰልጣኞች የራሳቸውን ጨዋታ ሀሳብ አላቸው። የሁሉም የሁሉ ይለያል። እኛ የራሳችን በተለያዩ ነገሮች ማሳደግ ሲገባን ተመሳሳይ የጨዋታ ቅርጽ ይዘን በመግባታችን ካለብን የገንዘብ ችግር ጋር ተዳምሮ በፊት የነበረውን ዘናና ክብር አጥቷል ሲሉ ተናግረዋል። እንግዲህ ብዙ ነገሮች መማር ይጠበቅብናል። ታክቲክ ላይ ሊቅ መሆን ብቻ አይጠቅምም። ዘመን የሚፈልገው ነገር እንዳለ እናውቃለን። በሮማ ደስተኛ ነኝ። የስክሪት ሆኑ ዋንጫን ማሳካት እንሞክራለን። ከምንም በላይ እሁድ የሚደረገውን የሚላን ደርቢ መመልከት እፈልጋለሁ ሲሉ ጋስፔሬኒ የተናገሩበት ሁኔታ አለ። እናንተስ ጣሊያን ሴሪያ በፊት በሚታወቅበት ክብር ላይ ነው አሁንስ ያለው እንቅስቃሴው እንዴት ተመለከታችሁት? በቀጣይስ ከነዚህ ሁኔታዎች ምን እንጠብቅ የሚለውን ነገር ታጋሮን ዘንድ ወደድን። በሁሉም ነገር ዝግጁ ነኝ ሲል ደሞ አሰላ ሮበን አሞሪም ተናግሯል። የማንቸስተር ዩናይትድ አሰላ ሮበን አሞሪም ብዙ ነገሮች መማርች ያለው ሲሉ ተናግሯል። ቡድናችን አሁን ላይ በጥሩ ሁኔታ እየተጫወተ ይገኛል ጥሩ የሚባል የራስ መተማመን አለን ያሉት እንግዲህ ሩበን አሞሪም፣ ምርጥ ለመሆን አሁንም ገና ያለን ግን ለውጦች አሉ ሁም የተሻሉ አሰልጣኝ ሆኝ ያለው በሁሉም ነገር ዝግጁ ነኝ ብለዋል። ማለት ነው ለማንቸስተር ዩናይትድ መጫወት ክብር ነው አሰልጠንም ክብር ነው ሁሉም ሊያቆት ይገባል ያሉት አሞሪም፣ አንዳንድ ተጫዋቾች ግን ለክለባችን መጫወት እንደቀላል ነገር እያዩታል ሲል ተናግሯል። ሩበን አሞሪም ከቶትናም ጨዋታ መጠናቀቅ በኋላ ወደ ካሪንግተን ተመልሼ ሙሉ ጨዋታውን ሁለት ጊዜ አይችዋለሁ ሁለት ጊዜም ስመለከተው ስታችን ምምንጋ እንደነበረ እና አሁንም ድረስ ጨዋታን ለማሸነፍ የሚበቃ ሜንታሊቲ እንደሌለን ግንትው ብሎ ታይቶልኛል። ያንን ነገር ግን በአጭር ጊዜ ውስጥ አስተካክለን ወደ አስተማማኝ ድል ብቃት ጎዳና መመለስ አለብን ሲሉ ተናግረዋል። ሮበና ሙሪም ታዲያ እንደሚታወቀው የአውሮፓ ሊግ ጨዋታዎች ከዚህ በኋላ ላይ ቋረጡ ለተከታይ አራት ወራት ልንኮመኩማቸው ከነገ ጀምሮ የሚመለሱ ነው የሚሆነው። ታዲያ ማንቸስተር ዩናይትድ ደግሞ በዕለተ ሰኞ ኤቨርተንን ምሽት አምስት ሰዓት ላይ የሚገጥሙ ነው የሚሆነው። ከማንቸስተር ዩናይትድ ጋር ከማንቸስተር ዩናይትድ ቲቪ ጋር ቆይታ ያደረገው ሩበን አሞሪም የተናገረው አለቃ ሩበን አሞሪም ሲናገር ቡድናችን ውስጥ ያለው እንቅፋት የምንላቸው ተጫዋቾች ከኛ ጋራ ሊቀጥሉ ይችላሉ። ምክንያቱም ካስተካከሉ ማንም ለማንም እንቅፋት ሊሆን አይችልም እ በመስተካከል አምናለው ለዛም ነው በክለቡ ያለው ሲሉ የተናገሩበት ሁኔታ አለ ማለት ነው። ሌላው የትራምፕ የትራምፕና የክርስቲያኖ ሮናልዶ ጉዳይ ነው። ትራምፕ ትላንትና በዋይት ሀውስ ክርስቲያኖ ሮናልዶን ጨምሮ በርካታ ባለሀብቶች የተገኙበት የራት ፕሮግራም በዋይት ሀውስ አካሂደው ነበር። ታዲያ በዚህ እለት ምንነቱ ለብዙዎች ግልጽ ባይሆንም የክርስቲያኖ ሮናልዶ መገኘት በብዙዎች ዘንድ አነጋጋሪ ነበረ። ትራምፕ ክርስቲያኖ ሮናልዶን ዋይት ሀውስ ድረስ ጋብዘው የዋይት ሀውስን ቁልፍ እንዲሁም ደግሞ ወደ አንድ ክፍል ገብቶ ለአንጻር ተኩል ያህል ገደማ እንደዋሉና ሀገሪቱ ፖርቹጋል ከአሜሪካ ጋራ በዛው በአሜሪካ የወዳጅነት ጨዋታ እንዲያደርጉ ብሎም ደግሞ ዓለም ዋንጫው ቅድም ብሎ መጥተው ከቡድን ጋር ዝግጅት እንዲያደርግ ፍቃድ የተሰጠበት አግባብ እንዳለ ነው የተሰማው። ትራምፕም ትናንትና እንግዲህ ከፖርቹጋሉ ፕሬዚዳንት ጋር በተመሳሳይ በዋይታውስ ውይይት ያደረጉ ሲሆን ክርስቲያኖ ሮናልዶ አንድ ቀን ከፕሬዚዳንት ጋር ይወዳደራል ብለው አስባለ ሲሉ ለፖርቹጋሉ ፕሬዚዳንት ጥያቄ ያቀረቡበት ሁኔታ ብዙዎቹን ያነጋገረ ነበር። እሳቸውም ሲመለሱ እ እንደሚያስቡ ምናልባት አንድ ቀኝ ወዳዳር ሲሉ ትራምፕ አላቅም ግን እንደማታሸንፍ እገምታለሁ ብለዋል። ትራምፕ እንግዲህ ትምህርት ላይ የሮናልዶ መገኘት በእጅግ በደስታ ስሜት ሆኖ ነበር ሲናገሩ የነበረው ለልጅ ባሮት አሁን ለኔ ያለው አክብሮት፣ ለኔ ያለው ፍቅር ይጨምራል። ምክንያቱም የዘመናት ህልም፣ የዘመናት ናፍቆት የነበረውን አንተን በዋይት ሃውስ አገናኝቻለሁ ብሎታል ማለት ነው። እንደሚታወቀው ክርስቲያኖ ሮናልዶ ስሙ የወጣው ከዋይት ሀውስ ጋር የተገናኘ እንደሆነ እናስታውሳለን። ከዚህ ቀደም አባቱ በዚሁ ሮላንድ ኔርጌትን በዚሁ በዋሽንግተን ዲሲ መራ የነበረውን አመራሪ ወዶ ስለነበረ የእሱን ህልፈት በተሰማበት ዕለት ክርስቲያኖ ላንዶ መወለዱ ለአባትየው የማስታወሻ በረከት ሆኖ ነበር። ክርስቲያኖ ላንዶ ታዲያ ያኔ ገና ለጋድሚያው የዋይታውሱን መሪ መሞቱን ተከትሎ ስያሜ ያገኘው ክርስቲያኖ ላንዶ ትላንትና በክብር በአጀብ ዋይት ሃውስ የተጠራበት ሁኔታ ነው ያለው፣ ማለት ነው። ክብራትና ክብራን እንቀጥላለን። አሁን ደግሞ ወደ አዋርድ የነበሩት መርሃ ግብሮች እና ምራስ የዓለም ሻምፒዮን የሞሮኮ አንደር ሀያ ብሔራዊ ቡድን የዓመቱ የአፍሪካ ምርጥ ቡድን በመባል ተመርጠዋል። ትናንትና ምሽት ለአፍሪካ ጥሩ ጥሩ ነገሮችን ያበረከቱ የአፍሪካ ምርጦች የተሸለሙበት ፕሮግራም ተካሂዶ ነበር። ታዲያ በዚህ ፕሮግራም መሰረት የአመቱ ምርጥ ተጫዋች በወንድም በሴትም በሁሉም ፆታዎች የተመረጡበት በክለቦችም እንዲሁም ደግሞ ብሔራዊ ቡድኖችም የተመረጡበት ነበረ። በክለብ ደረጃ ኢትዮጵያ መድን በካፍ ሻምፒዮንስ ሊግ ገጥሞት የነበረው ፒራሚድ የአፍሪካ የአመቱ ምርጥ ክለብ በመባል ተመርጧል። የቶታል ኢነርጂ የአፍሪካ ኮንፈረንስ ዜጋ አሸናፊ የነበረው ኢትዮጵያ መድን እንዲሁም ደግሞ የአፍሪካ ሻምፒዮን ብሎም ደግሞ የሀገሩ ሊግ ቻምፒዮን መሆን የቻለው ፕራሚድ እንግዲህ በ2025 ባሳካቸው ክብሮች የ2025 ዓመቱ ምርጥ ክለብ በመባል ተመርጧል። በሌላኛው ደግሞ ናይጄሪያዊቷ የብራይተን ግብ ጠባቂ ቺአማካ ናዶዚ ለተከታታይ ሶስተኛ ጊዜ የአመቱ የሴቶች ምርጥ ግብ ጠባቂ በመባል የተመረጠችበት ሁኔታ ላይ የተሰማ ነው። ሀትሪክ የሰራችው ግብ ጠባቂ ውድ ስታሸንፍ ለሶስተኛ ጊዜ ነው። ሌላኛው ያሲም ቦኖ በተመሳሳይ ሃትሪክ በኢስከራ የግብ ጠባቂ አሸናፊ ነው። የአፍሪካ የአመቱ ምርጥ በረኛ በመባል ተመርጧል። እንደሚታወቀው ከክለቡ ጋር ያሲም ቦኖ በክለቦች የዓለም ፍጻሜ ርቀት የተጓዙበት ማንቸስተር ሲቲን ከውድድር ያስወጡበት አጋጣሚ በብዙዎች ዘንድ እንዴት እንደነበረ ተመልክተ ነው ነበረ ከሀገሩ ጋር የነበረው እንቅስቃሴ ቀላል የሚባል እንዳልነበር የተመለከትንበት ሁኔታ ነው ያለው እና ሽልማቱም ከሞላ ጎደል ሊገባዋል ብለን ማንሳት የምንችልባቸው ሁኔታዎች ነው ያለው። ሌላው አጓጊ የነበረው የአሰልጣኞች የአመቱ ምርት ሽልማት ነበረ። እንደሚታወቀው የሞሮኮ አንደር ሀያ ቡድን ብሔራዊ ቡድን የዓለም ዋንጫ አሸንፏል። የሞሮኮ እንግዲህ በታዳጊዎች የተመራች ዓለም ዋንጫ ሻምፒዮኖችበት ነበረ። ይህንን ተከትሎ እሱም ቡድን የመራው እንዲሁም ደግሞ የሞሮኮ ብሔራዊ ቡድን ዋና አሰልጣኝ የነበሩት ዋልድሮ ጊ ተሞሉበት ውድድር ላይ የኬፕቨርዱ አሰልጣኝ ጎቢስታ የአመቱ ምርጥ አሰልጣኝ ብሎ ተመርጠዋል። ይህ አሰልጣኝ እንግዲህ ኬፕ ቨርድን ለአፍሪካ ዋንጫና ለዓለም ዋንጫ በቃ የመጀመሪያ ሰው ነው ከሳኩት ክብር ወይም ደግሞ ክለቡን ሀገሪቱን ለዓለም ዋንጫ ከመብቃታቸው በላይ ቡርኑ የገነበበት መንገድ ቡርኑ የማሸነፍ ያለው አስተማማኝነት በብዙ ደረጃ ስንመለከተው አሰልጣኙ በእርግጥ ይሄ ሽልማት ያለምንም ማከራከር ይገባቸዋል ብለን እንድንይዝ ያደረገበት ሁኔታ ነው ያለው ማለት ነው። ሌላው ከሽልማት ጋር በተያያዘ ትናንትና በስፋት ሲነሳ የነበረው ወይም በጉጉት ሲጠበቅ የነበረው የአመቱ ምርጥ የአፍሪካ ተጫዋች ማን ይባላል የሚል ነበር የመጨረሻ አሽራፊ ሀኪሚ፣ ሞሐመድ ሳላ እንዲሁም ደግሞ ቪክቶር ኦሲሜን ነበሩ። ሁሉም በየክለባቸው ጥሩ ስኬትን ያሳኩበት ነበረ። አሽራፍ ሀኪሚ ለመጀመሪያ ጊዜ ክለቡ ከቻምፒዮንስ ሊግ ዋንጫ ጋር ያገናኝበት አጋጣሚ ነበረ። ሞሳላም ፕሪሚየር ሊጉን ሻምፒዮን የሆነበት ሁኔታ ነበር። ቪክቶር ኦሲሜንም የሀገሪቱ ሊግ ሻምፒዮን ከመሆኑ ባሻገር የየሊጉ ከፍተኛ ግብ አስቆጣሪ የነበረበት ሁኔታ ነበር። በእርግጥ ሞሳላም ተመሳሳይ ነበረ። ሞሳላም የሀገሪቱ ከፍተኛ ግብ አስቆጣሪ፣ ከፍተኛ አሲስት አድራጊ ጭምር ነበረ። አሽራፍ ሀኪሚም በተመሳሳይ በሀገሪቱ ውድድር ላይ እያንዳንዱ አረማ ይባሉ መክለክን እንቅስቃሴዎችን ብሎም ደግሞ ዋንጫዎችን በጋራ ማሸነፍ የቻሉበት ሁኔታ ነበረ። ታዲያ ሁሉም ሁለቱም ፕሬዚዳንቶች ማለትም የካፍና የፊፋ ፕሬዚዳንት በኩል ባበሰሩት ውጤት መሰረት የዓመቱ ምርጥ አሽራፍ ሀኪሚ በመባል ተመርጧል ማለት ነው። በሴቶች ዘርፍ ደግሞ ጅግና ቼቢክ የዓመቱ ምርጥ የሴቶች ተጫዋች በመባል ተመርጣለች። ኪ ሞሮካዊት እና የአሊላል ተጫዋች ነበረች። ታዲያ እንግዲህ አሸናፊ የሆነው አሽራፍ ሀኪሚ በወደድር ዓመቱ ይገባዋል ላይገባው፣ እሱ ራሱን የቻለ የሚያከራክር ሁኔታ ባይሆንም ከነበሩ ተፎካካሪዎች አንጻር ደግሞ ሽልማቱ በብዙ ዘንድ ተጠብቆ ከነበረበት አንግል የአሸፋኪሚ ማሸነፍ ውድድሩን የበለጠ አጓጊነት እየጨመረ እንዲመጣ ያደረገበት ያለ አሸፋኪሚ ከስኬቱ ወይም ደግሞ ከድሉ በኋላ ለዚህ ስኬት እንደበቀ የረዳችኝን የቡድን አጋሮች፣ አሰልጣኝ ኢሮኒኬ ክለቡ ባለቤት ጭምር ኤልካላፊ፣ እንዲሁም ደግሞ የብሔራዊ ቡድን አጋሮች ሙሉቲሙን አመሰግናለሁ ሲሉ ተናግረዋል። ለአፍሪካ ዋንጫም ከጉዳቱ አገግሜ መድረስ ከቻልኩ ለሀገሬ የቻልኩትን ያህል ሳልሰስት ለመስጠት ዝግጁ ነኝ ብሏል። ታዲያ የአስራቱ ሀኪሚ ማሽነፍ ተከትሎ ፊፋ በገጻቸው ላይ እንዲሁም ደግሞ ክለቡ ፔሲም የእንኳን ደሳ ለመለከት ስላለበት ሁኔታ ነው ያለው። በአጠቃላይ እንግዲህ በግሌው መርጠ ጊዜ እያሳለፈ ቢሆንም በክለብ ስኬት ግን ዘንድሮ አንድ ምግላ ወር ሲያሸንፍ ጉዞ ነው የቀጠለው። መሐመድ ሳላ የመጨረሻው ተስፋው ግሎባል ሶከር ብቻ ሆኗል ማለት ነው የግሎባል ሶከር ሁኔታውንስ እንዴት ያሳካል የሚለውን ነገር አብረን እየንምን መለከት ነው የሚሆነው። ክብሯትና ክብሯን እናንተስ እንዴት ተመለከታችሁት? ይሄን የግሎባል አዋርድ ሁኔታን ከመመለከታችን በፊት አሁን ያለው ሁኔታ ከምን አንግል አያችሁት? ከምን አንግልስ የነሱን ሽልማት እንዴት ተረዳችሁት? ትክክል ነው ወይስ ተስማማችሁበት ወይ የሚለውን ነገሩ እናንተ ለግምገማ ቀረመላቸው። አሽራፍ ሀኪሜ ማሸነፉ ይገባዋልን? ሞሳላ ነበር የሚገባው ወይስ ኦሲሚን? የሚለውን ነገር እናንተ ሀሳብ ስጡበት። የግሎብ ሶከር የአመቱ ምርጥ ክለብ እጩዎች ይፋ ተደርገዋል። ትናንት እንግዲህ በዱባይ አስተናጋጅነት የሚደረገው ወይ ዱባይ ዶር የአመቱ ምርጥ ይፋ የተደረጉበት ምሽት ነበረ። የግሎብ ሶከር የአመቱ ምርጥ ክለቦች እጩ ሲሆኑ በብዙ ዘንድ አነጋጋሪ የነበረ ጉዳይ ነበረ። እነሱም እንግዲህ ከአረብ ክለቦች አል አህሊ የተመረጠበት ነበረ። ባርሴሎና፣ ባየርን ሙኒክ፣ ቼልሲ፣ ክርስቲያን ፓላስ እንዲሁም ደግሞ የብራዚሉ ክለብ ፍሎሜንሲ ፍላሚንጎ፣ ኢንተር ሚያሚ፣ ሊቨርፑል፣ ናፖሊ፣ ኒውካስትል እንዲሁም ደግሞ ፓሪዘን ጀርማን ፔሲቪ ፔሲቪ ንደቨን ፒራሚድ የአፍሪካዊ አመት ምርጥ የተባለው እንዲሁም ደግሞ ስፖርቲንግ እና የአውሮፓ ሊግ አሸናፊ ቶተናም ነበር። ምናልባት በግል ስኬት ተመልክቶ ይመስላል ሁሉም በያጌታቸው ሻምፒዮን መሆን የቻሉ ክለቦች ናቸው የተመረጡት። ኒውካስል የሚተ ሊቨርፑል በማሸነፍ ከ71 ዓመት በኋላ ካራባ ባሸነፈበት ሲዞ የነበረ ክርስቲያን ፓላስም ኤፍ ኤ ካፕን እንዲሁም ደግሞ ለራሱ ሊቨርፑልን ደግሞ ኮሚሽን ለዋንጫ ነጥቆ በታሪካቸው ለምተ የወደ አውሮፓ መድረክ የተመለሱበት ነበር። ቶተናሞችም ከረጅም ጊዜያት በኋላ ከ2008 በኋላ ኦፊሻል ዋንጫቸውን በማንሳት እነሱ ተመሳሳይ ደካሚ ርዳመት ያሳለፉም በአቋራጭ ቻምፒዮንስ ሊግ የገቡበት ሁኔታ ነው የተፈጠረው። ሌላው የአመቱ ምን ተጫዋቾች እጩ ነው በብዙዎች ዘንድ ሲጠበቅ የደንበረውም አንድ ጉዳይ ነበረ። ደምበሌ፣ አሽራፍ ሃኪሚ፣ ሮበርት ሌዋንዶውስኪ፣ ማይክል ኦሊሴ እንዲሁም ደግሞ

የቻሉ ተጫዋቾች ናቸው። የግሎብ ሶከር የአመቱ ምርጫ አሰልጣቂዎችም ተመሳሳይ ትናንትና ይፋ ተደርጓል። አሰልጣኝ ሚካኤል አርቲታ፣ ዣቪ አሎንሶ፣ እንዲሁም ደግሞ አንቶኒ ኮንቴ፣ ሌስ ኤንድሪኬ፣ ሮበርቶ ማርቲኔዝ፣ ኢንዞ ማሮስካ፣ ቪክቶር ኮምፓኒ፣ እንዲሁም ደግሞ ኤዲሃው የተካተቱበት ሁኔታ ያለው ምርጦቹ በጥልቀት ሰፋ ብለው ለመምረጥ እንደገ የሚከብዱ ይመስላል። ምናልባት የመካከለኛው ምስራቅ ተጫዋቾችን እጩ ትናንትና ይፋ ተደርጓል። ወይም ደግሞ ዱባይ ዶር ብዙ ጊዜ ስያሜ የሚሰጠው ነው። በዚህ መሰረት እንግዲህ ከአል ሂላል ሳሌም አልዶስዌሪ የተካተተበት ሁኔታ ነው ያለው። ከአሌም ቤንዜማ፣ ሮበርቶ ፌርሚኒዮ፣ ንጎሎ ካንቴ፣ ሪያድ ማሬዝ፣ ክርስቲያኖ ላንዶና፣ ኤቫ አንቶኒ የመካከለኛው ምስራቅ የአመቱ ምርጦች እጩ የተካተተበት ሁኔታ ነው ያለው። ሌላኛው እንግዲህ የተጫዋቾች ሚናን በተመለከተ ዝርዝር ዝርዝር እጩች ወጥተዋል። በአማካኝ ደረጃ የካሽ ሲዶ ለመካተት ብዙዎችን እያነጋገረ ነው የሚገኘው ማለት ነው። ይህንም በዝርዝር እንመልከት። ኒኮ ባሬላ፣ ጆዴ በሊንጋሃም፣ ዴዘርዱዌ፣ ፌርሚን ሎፔዝ፣ አሌክሲስ ማካሌስተር፣ ፔድሪ፣ ፓልመ፣ ዊርትዝ

የአማል ማርቲኔዝ ለዋንድስኪ እና ክቫሪስኬ ላይ የተካተቱበት ሁኔታ ነው ያለው፣ ማለት ነው እናንተ የግሎብ ሰክር የዓመቱ ተጫዋቾች ማን የሚሆን ይመስላችኋል? እጩዎቹ ንስ እንደተመለክታችሁ የሚለውን ነገር ታጋር ነው ዘንድ ወደድን ማለት ነው። ምናልባት ሌላ ልናነሳ የምንችለው ከዓለም ዋንጫ ጋር በተያያዘ ትላንትና ፊፋ የዓለም ዋንጫውን ፖስቸር ይፋ አድርገ ነበረ። በዚህ ፖስቸር መሰረት የክርስቲያኖ ሮናልዶ አለመኖር ብዙዎችን ያነጋገረ ይገኛል። ፊፋ በጉዳዩ ላይ እስካሁን ድረስ ያለው ነገር ባይኖርም ከደጋፊዎች ግን ፊፋ ሮላንድ ላይ ያለው ጫና አየሎ እንደመጣ የሚያሳይ ነው። በመጨረሻም ከዝውውር ጋር ቀደም ሲል ያነሳነው የአንቶ ሴሜኒዮን ጉዳዩ እንመልከት። አንቶን ሴሜኒዮን በክረምቱ ሊቨርፑል ሊያመራ የሚችልበት እድል እንዳለ ፓብሪዝ የተናገረበት ሁኔታ ነው ያለው። ክለቡ ቦርንማውዝ ውስጥ ተጫዋቹ እንደሚለቅ እርግጠኛ ሆኗል። ስለዚህ ቢለቁት ለነሱ ከክረምቱ ይለቅ አሁን ይሻላቸዋል ብሏል። እንደሚታወቀው ያው በርንሞዝ እንደ ዶርት ያሉ ተጫዋቾች በምን መላ ደረጃ የሚታሙ አይደለም። አምዛሰው ደግሞ ተጫዋች ሲሸጡ ደግሞ መልቀቁ ለማይቀር ተጫዋች ዋጋ መክሰር አይፈልጉም። በእርግጥ ዝንድሩ በርንሞዝ ቀጥ አርጎ ያዛቸው ለማንሳት የሚችለው አንቷን ሲሜን ነው። ሆኖም ግን ተጫዋቹም በክረምቱ ከመልቀቅ አሁን ላይ መልቀቅ እንደሚመርጡ የተገለጸ ይህ የሚሆንበት ምክንያት ተጫዋቹ ባለው የኮንትራት ማፍረሻ ምክንያት ነው። ተጫዋቹ በጥር ዝውውር መስኮት በርንሞዝን የሚለቅ ከሆነ በርሞ 65 ሚሊዮን ፓውንድ የዝውውር ሂሳብ ያገኛል። በአንጻሩ ክረምት ላይ የሚለቅ ከሆነ ደግሞ ይህ ነገር በተቃራኒ ነው የሚሆኑ 50 ሚሊዮን ብቻ ነው ክለቡ የሚያገኘው። 15 ሚሊዮኑን ማጣት አይፈልጉም። ይህንን ተከትሎ ገዥዎች ጥር ለሚመጡ ለነሱ ደስተኛ እንደሆኑ የተገለጸ የሚገኘው ማንችስተር ዩናይትድ እና ቶተናም ተጫዋቹን በረዳራቸው ስለ ያስቀመጡ ሲሆን ሊቨርፑል ደግሞ ከባለቤቶቹ ጋር ባለው መልካም ግኝት የተነሳ ዝውውሩን ኦን ለማድረግ እና ወደፊት ሊጋፋበት የሚችልባቸው ድሎች እንዳሉ ነው ሲሆ የተነገረው ማለት ነው። ምናልባት በመጨረሻ የምናነሳ የምንችለው ከሊቨርፑል ጋር ከየናኝ ነው። አሁን ቀደም ሲል ስካይ ስፖርት ይዞት ይወጠዋለ። ዛሬ መለዳ ላይ ስካይ ስፖርት ሊቨርፑል ብቻ ነው በጥር ወር ማርክ ጉ ሊያስፈረ የሚችል ክለብ ብቻ ብለው ፓላሶች ያምናሉ ሲል ተናግሯል። ፓላሶች እንግዲህ አብዛኞቹ ክለቦች በአመቱ መጨረሻ ተጫዋቹን በነፃ ለማስፈርም እንጂ አሁን ላይ ብራ ወጥተው ተጫዋሹን የመግዛት ወይም ደግሞ ተጫዋሹን የግላቸው የማድረግ ያን ያህል ፍላጎት የላቸውም ብለው እንደሚያምኑ የተገለጸው በዚህ ጉዳይ ላይ ናስ ያላችሁ ሀሳብ ምን ይመስላል? የሚለውት ፎ ላይክ ሼር ሰብስክራይብ፣ ፕሮግራሞች እንዲያመልጣችሁ እንዳትፈቅዱ ልላችሁ በላይ